እንግዲህ ሰርፕራይዝ እንደቀጠለ ነው። ዛሬ ደግሞ ስሚራ ነው ያ ሰርፕራይዝ አለሽ ነው ነው ለየት ያለ እናንተ ራስህ የምትደመቁበት የምትደመቁበት ሰርፕራይዝ በጣም ከብዙ ልፋት ከብዙ ድካም በኋላ ትልቅ ነገር ነው ይዤ የመጣሁት። በጣም አድርጋችሁ ላይክ እንድታደርጉ ነው ቪዲዮ ብዙ ሰው እንድታዳርሱ፣ ደስታዬን አብራችሁ እንድትካፈሉ እፈልጋለሁ። ለማንኛውም ሰላም ባይችሁ እንግዲህ አሽማ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደኛ በጣም ሰላም ነን አልሐምዱሊላህ። እንግዲህ ከአደባባይ መሀል እያሳጡ ነው ያሉት። ምንም እንደሚያደርጉ አላውቅም። ሰውም ወደ እኛ እያፈጠጠ ነው። እኔ ወደ ገብተው ግቡ ነው ወሰዱ። ለማንኛውም ተመልካቾች ትልቅ ሰርፕራይዝ ነው ያለን። እንግዲህ ዛሬ ሰሚራ ወላሂ የሚሰማት እንግዲህ አላውቅም፣ ግን በጣም ብዙ የተደከመበት ከብዙ አመት በኋላ

ዝግጅት ተዘጋጅቷል። ኬክ አለ፣ ሁሉ ነገር አለ። ያው እንግዲህ ይሄ ደግሞ ሻተር ነው።

ሴቶችን ስራ ማሳዝ በነገራችን ላይ ለውበታቸው ለራሳቸው ጠብቆ አረጋቸው እንዲያረጁ አረጋቸው። ያን በማስመልከት እንግዲህ ኤሌክትሮኒክስ ቤት፣ ፍሪጅ፣ ቴሌቪዥን፣ መፍጫ የፈለጋችሁትን አይነት እኛ ለራሳችን ጋራ ማለሻ ነው፣ ንጹህ ኃይል ተደንቃለች። ሁሉም እቃ እንግዲህ የበዝክ ነው፣ ስፒከር ነው። አሁን የውሃ ማጣሪያም እና ውጭ ላይ ያለው ፍሪጅ ጋር በመተባበር ያለው ይሄንን ማድረግ ይችለናል ማለት ነው። ተመልካቾቻችን፣ ለማንኛውም ወላሂ ይሄ ነው። ምን ታያለሽ? ለማንኛውም ወይ ስረጋጋ፣ ነገ ነገ ወዲያ ቀጣይ ቪዲዮ ስለምን ሰራላችሁ፣ ስረጋጋ ስረጋጋ በደንብ ባወራችኋለሁ። ብቻ ዛሬ ግን በጣም ነው ደስ ያለኝ እኔ ሁላ አልመሰለኝም። ስሙን እያየሁት ራሱ ሌላ ሰው ስም ያለ ነው የመሰለኝና በጣም ነው ደስ የሚለው። ኧረ ቢስሚላ፣ በቃ ስራ ልጀምርና እንግዲህ ይሄ ስራ ቦታችን ነው። ከፈለኝ በጣም ግን ከቤት ወጣሁ።

ምን መሰላችሁ ከአሁን በኋላ ኦንላይኑን ስራ እቆጣጠረዋለሁ ማለት ነው። እንኳን ከቤት ወጣሁ እንጂ የሚፈልጉትን ነገር እንዲሁም ብዙ ልጆች ድስት ምናምን የውጭ ሀገር ተደራራቢ የሴራሚክ ድስት እቃ ምናምን ግዥልን ማሽን እያሉ ነበር። እዚህ ጋ እንደምታዩት የጁስ መፍጫ አለ። እዚህ ጋ ደግሞ ስኮባለማለትቻለ የቡና መፍጫዎች አረቢስሚላ ይሖ ማጣሪያ፣ ቴሌቪዥን አርባ ሰች ብትፈልጉ፣ ሁሉም አይነት በጥራት እኛ ጋር ይገኛል ማለት ነው። ስለዚህ ከአሁን በኋላ

በጣም ነው ደስ ያለኝ ደስ ብሎኛል። ማንኛውም ዕቃ በቃ ከሆነ በኋላ ማንኛውም ዕቃ ዝም ብሎ ወደ ላይ ያስተላልፋል። እንደበላ አይ እዘዙ ብቻ ሳይሆን በአካል መጥቶ መግዛት። የትም ቦታ ያሉ እኔ ልክላቸዋለሁ። አስተማማኝ ፍሪጅ፣ አስተማማኝ ኤሌክትሮኒክስ እቃዎች ማዘዝ ስፈልጉ ይላክላቸዋል ማለት ነው። እዘዙ። ምንጣፍ ቤታችንም በዳውድ እንዳለ ነው። አረጋ ማጅሱም በዳውድ እንዳለ ነው። እሙ ሰኪና ደግሞ ኤሌክትሮኒክስ ይሁንና ተሟልቶለታ ከአሁን በኋላ እቤት መቀመጥ የለም። በነገራችን ላይ ሴቶች ስራ ሲሰሩ እራሳቸውን ይጠብቃሉ፣ ውበታቸውን ይጠብቃሉ፣ ቶሎ እንዳያረጁብን ይሆናሉና ለዛ ነው በቃ። ኳይ ከቤቷ ከመቷ ትወጣለች፣ ፕሮቶኮሉ አልጠበቃት ስራ ሲሰራውላ ትገባለች። እና ለዛ ብዬ ነው። ለማንኛውም ይሁን፣ እንደምትመለከቱት ሁሉም ነገር አለን። ከዛሬ ጀምሮ ማዘዝ ነው ማለት ነው የሚጠበቅባችሁ። አንቺ ምታችሁ ነው ነገር እንደዛሻ አዎ እንዴ ለማንኛውም በጣም ነው ደስ ያለኝ። አሁን እንግዲህ ደብተሬን እዚህ ውስጥ እሱ ነው ነው እንግዲህ ነው